ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ፣ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎች እንመለከታለን። ስለ ቪዲዮ አላብራ፣ አስቲ መጀመሪያ ብዙዎቻችሁ ጥያቄ የምትጠይቁኝ አላችሁ፣ በውስጥም አንዳንድ ቪዲዮች ላይ ደግሞ አለፍ አለፍ እያላችሁ ትጠይቁኝ አላችሁ። ስምን አስጥ፣ ዳዊት እባላለሁኝ፣ ዳዊት ምትኩ እባላለሁ። ዴቪድ ኤም ማለት ያው ስሜ ያው ቀየር ሲደረግ ጥቁር ፈረንጅ እንደማለት። ከዛ ውጭ ብዙ ጥያቄዎች አሉ፣ አግብታ አሉ፣ ወልዳ አሉ ስንት ይከፈላል በዩቲዩብ ስራ፣ ሌላ ምንድን ነው ብዙ እንደዚህ የኮንታክቲን ስለማስቀመ በውስጥ ብዙ ይጻፉልኛልና አስፈላጊ መስሉ አይታዩኝም፣ እንደዚህ አይነት መልሶች። ግን አስፈላጊ ለሆኑት ነገሮች መልስ እሰጣለሁ። ስሜ ዳዊት ነው። ተመልካቾች አዲስ ለማታቁኝ ዳዊት እባላለሁ። እንግዲህ በሌሎች ጥያቄዎች ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮች እናያለን፣ ሪያክት እያደረግንባቸው አብረን እንቆያለን። እንደ ሁልጊዜውም ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። አጋጣሚው ነው፣ ሁለተኛ ቻናል እንዳለኝም ላስታውሳችሁ፣ በየጊዜው ላስታውሳችሁ። የተወሰናችሁ ታውቃላችሁ ብዬ አስባለሁ። ኮመንት መጀመሪያ ላይ አለ። አሁንም ሰብስክራይብ በማድረግ ቤተሰቡን ወደ ዛሬ ምርጥ ምርጥ ቪዲዮቻችን ላይክ አረጋችሁ ይመቻችሁ

አቤት ሰላም፣ ይሄ አዳለም አይደለም። ቀድም ከጓደኛዬ ጋር አይቼ ነበር አለ።

ሲስተር እንግዲህ ዘመናዊ ጠላ ቤት ከፍታለች። እዛ በየሳምንቱ በጣም በሰፊው የሚሰጣ ጌሾ አለ። እሱን ትጠብቃለህ አንተ ነው? ምንድን ነው? ጌሾ አጠብቅም፣ ነው ያው፣ እንደዚህ ሀብታም ስር ለማጎብደል ግን ያው ጾታ አይፈልጋል ይመስለኛል። ነገር ግን ይሄኛው ጌሾ ማስጣት መኪና ያስገዛል፣ ካልሲ ምናምን ማጠብ፣ ልብስ እንደዚህ እያደረገ ከሆነ እየተሸወደች ነው። ጉድ ጉድ ያስባለኝም ቪዲዮ ላሳያችሁ እና ኮመንት አብረን እናነባለን። ግድ የለም ሴቱ አብዷል። እንደ ሀገር ቀንዝሮብናል። ለስጢፎ ጠቁሙት ልክ ያስገባት። እኔ ራሱ ዋው የሚል ኮመንት ስፈልግ ነበር። የትራንስፖርት ቻሉኝ ገድያ ለምጣ የት ነው ያለችው ነው ምን አለ ኮመንት። በድንጋይ ቢሆን ግንባሯን ነበራ ምትሏት። ሁሉም ያልፋል ያለው ለመጀመሪያ ጊዜ ማን ነው የተቸገረው ነው? እሺ አስቴር ትሆናለች፣ ዘፈነችው እኔ ማዝ ከማዘር ጋር ብዙ ጥል ነበረን። አሁን እኔ በቃ በዛ ሴት ሳ በዚህ ትመጣለች። አጣርቼ አልሰማሁም። ምን አልክ? ከማዘር ጋር ብዙ ጸብ አይደለም፣ ጸብ ኖሮኝ አያውቅም። እኔ አሁን በዚህ እድሜ ይሄንን የሚያክል ጺም እና ይሄን ጻና እንደ ሽበት አለ ጸጉሬ ላይ ኖሮኝ እንኳን ማለት ነው። ከማዘር ጋር ጸብ ኖሮኝ አያውቅም። ከየት አባት ብዙ ጸብ ያመጣኸው? ከና ሁለት ነው ይሄ ልጅ አሁን ስንት ዓመት ነው? ቆይ ስንት ዓመት ነው የተጸነሰው? እና ስንት ዓመት ነው ያደገው?

በጣም ያበሽቀኝ ነገር ነው መሰላችሁ፣ ህፃን ልጅ እንደ ትልቅ እንደ ትልቅ ሲያወራ ማለት ነው። ከዛ ደግሞ በቃ ፕራውድ ሆናችሁ ምናምን ነገር ምንም የሚያውቁት ነገር የለም። በቃ እንደ ትልቅ ሰው ምናምን እያሉ ያወራሉ እንጂ ማለት ነው፣ እውቀት ስላላቸው አይደለም እንደዚህ እየሆኑ ያሉት። ቤተሰብ እባካችሁ ልጅ ከልጅ ልጆች እንደ ልጅ አርጋችሁ አሳድጉ እንዴንችና። እርግጠኛ ነኝ ከዚህ በኋላ ልጆች በስድስት ወራችን ወይ በአመስት ወራችን ካልተወለድ ነበሩ እራሱ ወድ ውስጥ አመፅ እንደሚያስነሱ አልጠራጠርም። ሰርጉ እንደዚህ ስለሆነ ይሁን የአባትና እናታቸው ወይ፣ እኔ ውስቲ ምንም አልገባኝም። ከእንደዚህ አይነትነት እየተወለደ ነው።

ለማንኛውም አፉ እንዲህ እንኳን ቶፋ ግጥሙን አያጣም እየተባለ እዚያ ሲገጣጠም ይውል ያድራል። ስምንትን ሁለምን እንግዲህ ሰውነት መሳት ነው። እንኳን ወንድ አብሮኝ ተኝቶ እንዲወኝስ ተቀጣጥቅ የሳት ነዳድ ለቆብኝ እንጂ መሞቅና ወንድ ማጣት ወይ ደግሞ ወንድ ማግኘት ምን አገናኘበት? እሺ በታማኝነት ጻፉ። ሴቶች ግን የምር ለብቻችሁ ሆናችሁ እንደዚህ አይነት አእምሮ ተሰምቷቸው ያውቃል? አሁን እንደማትሉ ታውቃለሁ። መቼ ሽንፈት መቀበል ስለማትወዱ ይህ ሽንፈት አይደለም፣ ኔቸር ነው። በነገራችን ላይ ና እንደዚህ አይነት ኔቸር ደግሞ ማመን አትፈልጉም። የሆነ የበታችነት አይነት ስሜት ይሰማቸው በቃ እኔ ተፈላጊ ነኝ፣ እሱ ፈላጊ የሚለው ነገር ስላየ በታማኝነት ለጻፈ ሰው ግብዳ ሽልማት እሸልማለሁ። የምር እግዚአብሔርን በታማኝነት በጣም ሰፋ አድርጎ ለጻፈ ሰው ሸልማለሁ።

ይሄ ምናነች? አንተ ምን ሆናችሁ ነው? አይ ተው ይበላል። ምን አደርግ ናቸው። እኔ ነኝ ከጻን ጋር ተጫውቼ ነገር አይ፣ የጻን ልጅ ነገር ሲኒማ አለ። ድሮም ይሄ ነው እኮ

የፍሬያት ቤት መግዛት ላይ መኪና ማለት ስማርት እንደሆነችና እንደተቀየረች ያወቅሁት ስትደብቅ ነው። ሪሌሽኗንም ምኗንም ድብቅ ስታደረግ ፍሪያት ልብ ገዛች፣ ፍሪያት አወቀች፣ ፍሪያት ጎበዘች ብዬ የሆነ ጊዜ ቪዲዮ ነግሬያለሁ። አዎ መወስለት ዜና ነው። ልብ መግዛት ዜና ነው። ቤት መግዛት ዜና ነው። ፓንት ማን ነው ብቻ፣ በቃ ሁሉም ዜና ነው የሚሆነው። እንኳንም ልብ ገዛች እንኳን ደስ አለሽ። ብቻ በዚህ አጋጣሚ እኔ ማንኛውም ያስለቀሰ ነው እዛ መንደር ጌታን ተቀበለው፣ እስኪ እንኳን ደስ አለ ብሎት እንቱን ነፍስ ይመልሰዋል ወደ ቤቱ እነዴ። ማኝ ይወድሃል ነው ወንድሜ። እግዚአብሔር ክብሩን ይውሰድ፣ እግዚአብሔር ክብሩን ይውሰድ። በቃ ሌላ አልልም፣ በእውነት ነው የምልህ። ቤትን ጌታ ኢየሱስ ክርስቶስ በደሙ ይሸፍንልን፣ ሁሌም ከአንተ ጋር ይሁን። በነገራችን ላይ ስለ ዮኒ ማኛ ሳውራ ስለ ሃይማኖት ጉዳይ እንደማላወራ ግልጽ ነው። ዮኒ ማኛ ማለት ራሱን አንተ ማነህ ብትለው በሀያ አራት ሰዓት ውስጥ ማንነቱን ሀያ አራት ጊዜ የሚቀይር ሰው ነው። ባለፉት ብዙ ዓመታት ከሰውነት ሰራ የጎደለ ሰው ነው። ብዙ ሀሳቦችን፣ ብዙ ነገሮችን የቀየረ የከዳ በብዙ ኖሮች የተገናነበ ሰው ነው። እራሱ ላይ ዋናው ፖይንት ከዮኒ ማኛ ሃይማኖት ቀይረውም ቢሆኑ ምንም ሰው፣ ሰው የሚሸተን ዮኒ ማየት እንፈልጋለን፣ የሚያስበውን ዮኒ ማየት እንፈልጋለን። ይህን ካረገ በቂ ነው። ኮፒ ሊንክ አድርጓል። የዮኒ ማንኛ ሃይማኖት መቀየር ያው ይታወቃል፣ ለሚያውቁት፣ ለማያውቁት ግን አዲስ ነው። ግን በዛ መንደር ያሉት ሰዎች ተቀብለውታል። በጣም የሶሻል ሚዲያ የሃይማኖት መለወጥና አንዳንድ ሰዎች መገለባበጥ ግን ይገርመኛል። ለምን በጣም ተጽዕኖ እንደሚያሳድር በብዙ መልኩ ተመልክተናል። ሰው ለውሸት ለፈኒ ወይ ለጊፍት ምናምን ብሎ ሃይማኖት ሊቀይር ይችላል። አንዳንድ ጊዜ ግን ተጽዕኖ በጣም አይን አውጥቶ ሲታይ እንመለከታለን። ይህ ቪዲዮ ተመልከተን። ኢየሱስ ጌታ ነው የምትይልልሽ፣ ሁለተኛ ቅጣት በርበሬ በጥብጠሽ ጠጭ። በርበሬ በጥብጠሽ ጠጣለ። ኢየሱስ ጌታ ነው አትይም? እንደ ማሪ ነው ማርያም ታማልዳለሽ ማርያም ታማልዳለሽ ማርያም ታማልዳለሽ ኢየሱስ ጌታ ነው ቢያልኩሽ እኔ ል በሃይማኖት ተገጠው ጌታ ሽ ሆነ ለመናት ይሁሽ አሁን ነገ ሪከርድ እንደዚህ እያልኩኝ ወጣ ነው ሲሆነ ኢየሱስን ተቀብላለሽ ብለው ሌላ ነገር ነው የማትመሰክር ሃይማኖት ምን አይነት ሃይማኖት ናት? ማታምን ከሆነ ለምን በገሀድ ኢየሱስ ጌታ እንደሆነ ስለማላምን እትስ ኦኬ፣ ማርያም አማላሽ ናት እላለሁ ብትል እት ሶፋይ እኛም እርፍ እንል ነበረ። ጌታን ምን አደረገ? ኢየሱስ ጌታ ነው ካልሽ ጴንጤ ሆነሻል ማለት ነው ብለው እንዲያስቡ ጥንስስ አድርጎባቸዋል። ለዚህ ጥሩ

በጣም ሰንስቲቭ መሆኑን እና ብዙ ተጽዕኖ እንደሚያሳድር እነዚህ ነገሮች ማሳያ ናቸው። ሌላኛው በጣም መነጋገሪያ ጉዳይ የዶክተሮቹ ጉዳይ ነው። ዶክተሮች ሰሞኑን ስራ አንገባም ብሎ አምፀው እንደነበሩ ብዙዎቻችሁ ታስታውሳላችሁ። ምክንያቱም ደግሞ የደሞዝ ማነስ ጉዳይ ነው። የአንዱ ዶክተር የህይወት ታሪክን በጣም አሳዛኝ፣ እንኳን ትዳር መመስረት ጫማ መቀየር ከብዶኛል። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7ሺ ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳ ከብዶኛል። የደሞዜ ሰባ በመቶ ለቤት ክራይ እከፍለዋለሁ። አምስት ሺህ ብር ቤት ክራይ ከፍዬ እጅ ላይ የሚቀረው ሁለት ሺህ ብር ብቻ ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝም ላይተርፈኝም ይችላል። በቃ ደሞዜ እንዲህ እንዲህ እያለ ያልቃል። በዛ ላይ ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል። ማኅበራዊ ህይወት ሊኖር ይችላል። እነዚህ ወጪዎች በትርፍ ሰዓት ክፍያ ማለትም ዲዩቲ ለመሸፈን እሞክራለሁ። ትዳር ለመመስረት ከእጩኜ ጋር ቀን ቀጠሮ ቁርጥ ነበር፣ ነገር ግን በገንዘብ ምክንያት ተለያይተናል። ቤተሰቤ ስራ ከያዝኩ በኋላ እንደማልደውልላቸው እንደተወኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወት ተገድበን ነው የምንገኘው። ከሁሉም ህይወት ታቅቤ ብቻዬን እየኖርኩ እገኛለሁ። እንዲሆነንም እየተራብን እንገኛለን። ባጭሩ፣ ጭንቅንቅ ባለ ሁኔታ ነው ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ እየተለየ ወጪ ካወጣው ሙሉ ህይወቴ ነው የሚናቀው አንዳንዴ በቀን አንድ ጊዜ ወይም ሁለት ጊዜ ነው የምበላው። ቀለል ያለ ብስኩት በልቼ ልውልም እችላለሁ። መደበኛ የሆነውን የአንድ ቀን ህይወቴ ልናገር እስኪ። አካላዊና አእምሯዊ ድካም እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎቴ ይዘጋል። ጨጓራዬ እንዳይጎዳ ደግሞ ውሃ ጠጣለሁ። ምሳዬ ወደ 8 ሰዓት አሊያም ዘጠኝ ሰዓት ገፋ አድርጌ እበላለሁ። ይህ ለእራት ያደርሰኛል። ምግብ ከቤት ልቋጥር ብል እስከ 48 ሰዓት ልቆይ ስለምችል አያደርሰኝም፣ ይበላሻልም። ይህ ነው ባጭሩ። ለ ለጤና ባለሙያዎች ደስ የሚያሰኝ ዜና ተሰምቷል። በመጨረሻም ለጥያቄዎቻቸው መልስ ያገኙ ይመስላል። የጤና ሚኒስትሯ ዶክተር መቅደስ ዳባ በ2018 ዓ ም ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን ገልጸዋል። ዶክተር መቅደስ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ ነው። ስለዚህ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር የዘርፉን በጀት ከፍ ማድረግ አስፈላጊ ነው ሲሉ ገልጸዋል። እኔ የምሞተው ዛሬ ማታ ገብስ የሚደርስ ለፍስለታ አለች። አይ ያሉ አዎ፣ ዶክተሮች የጠየቁት ጭማሪ ለዛሬ ነው። ግን የታቀደው የተባለው ደግሞ ለ2018 ነው። 2018 ሊገባ የአምስት የአራት ወራት ጊዜ ቀርቷል። ስለ ዶክተሮች ስናስብ፣ በነገራችን ላይ ጥያቄያቸው አግባብ ነው። በትክክል ማለት እነሱ ብቻ ሳይሆን ማንም ማህበረሰብ ጋር የኑሮ ውድነት አለ። ነገር ግን የዶክተሮች ብሄር፣ የዶክተሮች ፖለቲካ ምንድን የምር እነሱ ነው ጥያቄ ሆነብኝ። የሆነ አጀንዳ ሲነሳ ወደ ብሄር ማስጠጋት፣ ወደ ፖለቲካ ማስጠጋት የምትፈልጉ ሰዎች ትክክል አይደላችሁ። ማንም ዶክተር ብሄርን ሳይለይ ለሙያው ክብር ሰጥቶ እያገለገለ ያለ ሰው ነው። ግን በሚያገለግለው ልክ እየተጠቀመ እንዳልሆነ አድርጋችሁ ማሰብ መቻል አለባችሁ። የሆነ አጀንዳ ሲነሳ ሁሉንም ነገር ከብሄር ጋር ከፖለቲካ ጋር ማገናኘት መፍትሄ ነው ብዬ አላስብም። እንደኔ ፖለቲካ ላውቅም፣ እርግጥ እንደኔ ማለት በእኔ ማይንድ ሴት እንደዛ ነው። ግን እነዚህ ሰዎች ተቸግሯል። አዎ ተቸግሯል። ደሞዛቸው በቂ አይደለም። በቂ ያ፣ ከዚህ ቀደምም ቪዲዮ ላይ ተናግሬአለሁ። በጣም ከፍተኛ ደሞዝ ከሚገባቸው መካከል ፖሊሶች፣ ዶክተሮች እና መምህራን፣ በጣም ከፍተኛ ደሞዝ ተከፋይ ቢሆኑ በጣም አሪፍ ነው ብዬ አስባለሁ። እና እዚህ ስር ሙያ ውስጥ ብሄርና ፖለቲካ ባይገባ ችግራቸው ቢወራላቸው ብዬ አስባለሁ። አንዳንድ ዘገባዎችን ዛይ ብቻ ከፖለቲካ ጋር የሚነካካ ነገር አለው ብዬ አስባለሁ። አንዱ እንደውም በቀደም ሳወራ እቺ ቻናል የካድሬ ቻናል ሳትሆን ካድሬ ምንድነው? ብራዘር፣ እኔ አላውቅም። ካድሬ ይመችሽ። ብቻ እና እንደዛ አለ። ብቻ አሁን መቀድ ነው የተያዘው እንጂ ዛሬ ላይ የሆነው ነገር እንደሌለ፣ ትናንትና ዜና ላይ የወጣው ሰምተናል። ዛሬ ሮብ ላይ ሆኘ ነው ቪዲዮን የምሰራው። የዴቼል ሰራተኞችም ስራ ቁመው እንደነበሩ ብዙዎቻችሁ ታስታውሳላችሁ። የእነሱ እንደ ቀድሙ ተረት አይደለም፣ ወዲያው ነው መብት የተሰጣቸው። የየዶክተሮችም እንደዚህ ነው መሆኑ ያለባቸው ብያስብ። የዲችል ሰራተኞች ነገ ስራ እንደሚጀምሩ ተሰምቷል። ከደሞዝ ጭማሪ ጋር በተያያዘ የስራ ማቆም አድማ አድርገው የነበሩ የዲችል ሰራተኞች የቦሌ ክፍለ ከተማ የስራና ክህሎት ጽፈት ቤት በመሀል ላይ ገብተ በማደራደሩ የተነሳ ከስምምነት ላይ ደርሰዋል። ሰራተኞቹ የ50 በመቶ ደሞዝ ጭማሪ ጠይቀው ነበረም፣ ተቋሙ ደግሞ የ24 በመቶ፣ በመጨረሻም በድርድር 35 በመቶ የደሞዝ ጭማሪ ላይ ስምምነት በማድረጋቸው ነገ ወደ ስራ እንደሚመለሱ ቲክቫህ ኢትዮጵያ ዘግቧል። ይህ የምታዩት ናይጄሪያዊ የአስራ ስምንት ዓመት ወጣት ሲሆን በአምስት ወራት ውስጥ ብቻ የአለቃውን ሴት ልጅ ጨምሮ አስር ልጅ አገረዶችን ማስረገዙ እያነጋገረ ይገኛል። እንደ ዘገባው ከሆነ በናይጄሪያ አናምብራ በተባለች ግዛት ውስጥ ተወላጅ የሆነው ታዳጊ ከአሰሪው ስር ሆኖ ሙያ እንዲማር ነበር ቤተሰቦቹ የላኩት። ሆኖም ግን በአምስት ወር ጊዜ ውስጥ የአሰሪው ልጅ ጨምሮ ሌሎች ዘጠኝ እንስቶችን አስረግዟል ተብሏል። እንዴት ብዙ ልጅ አገረዶች ማርገዝ እንደቻለ ሲጠየቅ ሁሉንም ሴቶች በቀላሉ በማግባባት በፍቅርና እንደሚያገባቸው ቃል በመግባት በፈቃደኝነት እንዳረገዙለት ገልጿል። አሰሪውና መምህሩ ወዲያው ከሙያ ስልጣናው እንዲሰናበት ቢያደርጉትም ይህን አስደንጋጭ ተግባር በማህበራዊ ሚዲያ ላይ የተመለከቱ የአናንብራ ግዛት የሴቶችና ማህበራዊ ደህንነት ኮሚሽነር ኢፊ ኦቢናቦ የክልሉ መንግስት ጣልቃ እንዲገባ ጥሪ ያቀረቡ ሲሆን መንግስት በወጣቱ ላይ ክስ እንዲመሰረትና ሁኔታው ከአቅም በላይ ስለሆነ ህዝቡ ምክር እንዲሰጥ ጠይቀዋል። አይ ስትም ነው ጣብ ያደርጋል፣ ይተኛል። ይዞ በ ይተኛ ይህንን እዚህ ነበረ ማምጣት ኢትዮጵያ ውስጥ ቪዲዮ አይተን ኮሜንት እናያለን። ዳይፐሩ የመላ ህንፃ መስሏል። ትግስትች ከሆነ መልከሲ በግድ ነው እንዴ የሰራሽው? ቪዲዮን ስራውን እሺ፣ ምንድን ነው አታጣርፉት? እሺ፣ በስማም ኮመንት፣ ልዩቷ ተከልክላ ነው ይላል። ሁለት እኮ ነው ዳንሷ፣ ይመስላል። ቆመች ትላለች፣ ቆመ የሆነ መንፈስ የያዛት ነው። ደብሮሻል ይላል አንዱ ረጅም ኮመንት መምህር ምህረተአብ አሰፋ አንድ ጥያቄ ያለኝ ያልተመለሰልኝ፣ የእግዚአብሔር ሰው ዮናታን አክሊሉ አንድ ጥያቄ ያለኝ ያልተመለሰልኝ፣ የሳይኮሎጂ ባለሙያው ዶክተር ምህረት ደበበ አንድ ጥያቄ ያለኝ ያልተመለሰልኝ፣ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አንድ ጥያቄ አለኝ ያልተመለሰልኝ፣ እጅግ ምላሽ የሚሻው ቴዲ አፍሮም ሆነ ሀይሌ ገብረስላሴ ይህን ጥያቄ መመለስ ትችላላችሁ? ማስተር አብነትም ሆነ እሸቱ መለሰ ይህንን ጥያቄ እንድትመልሱልኝ እፈልጋለሁ። ሹጣም ማለት ምን ማለት ነው? ሹጣም ማለት ምን ማለት ነው? ሹጥ ሹጣም ማለት ምን ማለት ነው? የምር ጥያቄ የሚጠይቅ መስሎኝ ነው የጠበቁት። ሹጣም ጉግል እናርገ ረ ጉግል የማያውቀውን ቤተሰቦች፣ ምንድን ነው ይህ ነገር? መልሱ ለጨንቆት አልጀረስ በጣም ሹጣን ማለት ግን፣ በጣም የሚያስገርም ዜና ነው። ከማታ ጀምሮ እንግዲህ እየወጣ ያለው አቶ ጌታቸው ረዳ በይፋ እንግዲህ ተጨዋታው መጀመሩን እንግዲህ ያሳዩበት ነገር ነው ያለው። እስካሁን የዋሸሁት ይበቃኛል፣ እስካሁን የተናገርኩት ይበቃኛል፣ ዝም ያልኩት ይበቃኛል ብለው የተለያዩ ሚስጥሮች እና መረጃዎች ከማታ ጀምሮ እየወጡ ናቸው እንግዲህ ያሉት ከዚህ በፊት እንግዲህ ታውቃላችሁ ህወሓት ወርቅ በማውጣት ላይ ተሰማርታለች በሚባል ክስ የተለያዩ ወንጀል እየቀረበበት እንደሆነ እንግዲህ ትላንት ማታ ጌታቸው ረዳ እንደተናገረው ከሆነ እንግዲህ ፕሪቶሪያ ስምምነት በኋላ ነው ብዙ ሰው ወርቅ ማውጣት የተጀመረ የሚመስለው ብሎ ነበረ። ነገር ግን በጦርነቱ ጊዜ አንስቶ ራሱ ለምሽግ መቆፈሪያ የሚመጣ ኤክስካቫተር ሁላ ሳይቀር ወርቅ ለማውጫነት እየዋለ እንደሆነ ና ጥቂት ጄኔራሎች እነ ጄኔራል ምግባይ ምናምን የመሳሰሉ ጄኔራሎች ብቻ ለግል ጥቅማቸው ተጠቃሚነት እያደረጉት ና ያን ወርቅ ቢዝነስ ላይ ተሰማርተው እንደሚገኙ የተለያዩ መረጃዎችን እንግዲህ ያወጣ ይገኛል። ማለት እኔ በፖለቲካ ተስፋ ቆረጥ ኮ መቼ እንደሆነ ታውቃላችሁ። የመቀሌ ጦርነት ጊዜ መቀሌ እና የኢትዮጵያ መንግስት ወታደር የተጣሉ ጊዜ እኛ ናቸው እነሱ አማራ ሁሉም ኢትዮጵያዊ ነው። ግን የዛን የተባሉ ነገሮች በጣም ያስቁኛል። ዩንታ ከዚህ በኋላ እንደ ዱቄት ተበትነዋል ሰብስበን ዱቄት ልናደርገው አንችልም የተባለበትን ጊዜ አስቤ አሁን ያለበትን ሳስብ ግን በፖለቲካ ተስፋ አስቆራጭ ነው። በጣም ተስፋ አስቆራጭ እንደ ፖለቲካ የለም። ይመቻቸው ብቻ። በቃ ለጽድቅ የማይሰራው ሁልጊዜ በቃ ሁልጊዜ ለጽድቅ የማይሰራው ስራ ቢኖር ግን በጣም በጣም መጥፎ በቃ በጣም የሚያስጠላ ነገር ፖለቲካ ነው ብዬ አስባለሁ። ሰንሰቲቭ የሚባለው ለዛ ነው እና ለሃይማኖተኞች ወይ ደግሞ ለሳይካትሪስቶች ወይ ለኒውትራል ለሆኑ ሰዎች የማይመች ነገር ቢኖር ፖለቲካ ነው ብዬ አስባለሁ። ቅዳስ ጌታቸው አሁን ዛሬ ላይ የሚያወሩት እነዛ የሞቱ ሰዎች ይነሳሉ እነዛ የተጨፈጨፉት አማራውያን ኦሮሞዎች ትግሬዎች የኢትዮጵያ ህዝብ ደግሞ የተከሰከሰ ሁሉም ሰው አሁን ላይ በንግግራቸው የሚነሳ ነው ወይ ወይስ የሆነ ጨዋታ ተጨምሯል ወንድማችን እንዳለው የሆነ አንድ ለባዶ እየመሩ ይመስለኛል አሁንም እንግዲህ በዚህኛው ሳይሄድ ሆኖ ነው አሁን ደግሞ እየተጫወተ ያለው አዎ እንግዲህ እግዚአብሔር ሰላም ለሀገራችን ያምጣ። የእውነት ማንም ሰው በቃ ስራ ቢያጣ ሰላም ቢፈጠር አማራውም ኦሮሞም ትግሬውም እንደ ዱሮ በቃ እዛ እዚህ ሂዱ መኖር ቢጀምር ርብስ ማምስራት ጥነት ይጠፋል ብዬ አስባለሁ። ግን ፖለቲካ ደግሞ አንዱን ከአንዱ ጋር ካላጀጋጭ ውጤታማ አይሆንም ይመስለኛል። ብቻ ተንታኝ ወይንኩኝ ቅር ዮኒ፣ ዮኒ፣ አረ ዮኒ፣ ወየ፣ ወየ፣ ምንድን የሁሉ ስጠራ ማሰማው ተኝቼ እስከዚህ ሰዓት ማታ አልተኛክም? አው ምን ነው ለምን አልተኛክም? እንጂ ተቃጥዬ ነው። ማነው ያቃጠለክ? አርሰናል። የእኛው ጉድ ነው እንዴ? እሱማ በጣም ያናድዳል። በተለይ ሳካ ያመለጣት ኳስ አናድድም። የሌለ ውስጤ ርርን ያለው የሚሰማኝን ስሜት አላቀው። እኔ ማላቀው። አይዞህ ወንድሜ። ጨጓራክ እንዴት ሆነ? እያየው ጨሰ ልምጣ አንተ ጋር ምን ትሰራለህ? ያው እርስ በርስ እንድንበረ ታታ ነው አለ ጨሰው ጨጓራ ኮተት ላምጣልህ። ቴንክ ሶ ማች ነው አባ። አረ ምን አረ ኩል። ቴንክ አያስፈልግም። ግን አሁን ያልቻልከው የማንን ደጋፊ ምላስ ነው? ማንቸስተር ዩናይትድ። አረ ዝም በላቸው በእናትህ ደህና ክለብ እንደያዘ ይሁኝ። ማለት ደብቁኝ። ያመጣ እውነት። ማንቸስተር ዩናይትድን ማን ብለህ ነበር የምጠራቸው? ወረደ፣ ወረደ፣ ወረደ፣ ወረደ። ደስ ይላል። ትክክለኛ ስያሜ ነው። እኔም ልክ። አርሴናልን መደገፍህን ታቆማለህ? በፍጹም። እንዲህ እያናደደክ በዛ ላይ ዋንጫ በሌለበት መደገፌን አላቆምም። ምንም እንዴት ትላለ ካጣ ነው ያገኘነው፣ ብዙ ነው። እውነት ነው። አርሴ ለዓለም ኳስ ያስተማረች ክለብ ናት። በምንም ውስጥ ሆነን እንደግፋታለን። መጩ ዘመን ደግሞ በዋንጫ የምንበሸበሽበት ያርግልን። ለቃበ ይሁን። አሁንም ደብሮሻል? ሁ ከዚህ ድባቴ ውስጥ እንድትወጣ ምን ላርግ? ምንድን ነው የሚያጽናናግ? ትንሽ አንበሳ። አረ እኔ የለኝም። በልበቃቸው መልካም ጊዜ ሆንዬ። መልካም ረመዳን ነ የምን ረመዳን። ጋይስ ልጁ እየጨለለ ነው። ቶሎ አንበሳ ወርዱለት። እኔን ደግሞ ትንሽ ጠፋ ስላልኩኝ ፎሎ ኮፒ ልንክ አርጉልኝ። ቀጣይ ማን ይጠያቅ? እኛንም ላይክ አድርጉልን፣ ቀጣይ ተመልሰን እንድንገናኝ። ነገር ግን አርሴናሎች ቀጣይም ዋንጫ እንበላለን ብላችሁ ብቻ ስታወሩ እንዳልሰሙ ሰብ። እንግዲህ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ላይክ ካላረጋችሁ ቪዲዮ ላይ አድርጉ ፕሊስ። ለቻናሉ አዲስ ከሆነ ሰብስክራይብ አድርጉ። ሀሳብ፣ አስተያየት፣ ጥያቄ፣ ማንኛውንም ነገር መግቢያ ላይ እንዳልኩኝ ኮመንት መስጫው ላይ መጻፍ ትችላላችሁ። ቀጣይ በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ። ፒስ